የሰሞኑን አደገኛውና አዲሱ ዘመናዊ የኒውክሌር ተሸካሚ ሚሳኤልም የዚህ ወሳኝ ስልት አንዱ አካል ነው። ባለፈው ቅዳሜና እሁድ የሩሲያው ከፍተኛ ጀነራል ቫሌሪ ግራሲሞቭ ለፑቲን እንደተናገሩት ሚሳኤሉ 140 ኪሎ ሜትር በተሳካ ሁኔታ መጓዙንና በጥቅምት 21 2025 በተደረገ ሙከራ ወቅትም ለ15 ሰዓታት ያህል በአየር ላይ ሲበር እንደነበር አረጋግጠዋል።

አዲሱ ብሬቬትንስኪ ሚሳኤል በኔቶ አባል ሀገራት ዘንድ SSC-X9 ስካይፎል ተብሎ ስያሜ ተሰጥቶታል። ከዚያ አደገኛ የኒኩለር አረር ተሸካሚ ሚሳኤል ጋር በተገናኘም ሩሲያ ከዩክሬን ጦርነት አልፋ ከየትኛውም ባላንጣዎቿ ጋር የምታደርገውን ግጭት ወደ ኒኩለር ጦርነትነት ልትቀይረው ትችላለች እያሉ እንደነ ሲኤንኤን እና ቢቢሲ ባሉት ሚዲያዎቻቸው በሐሰት ያለም ሕዝብን እያስጨነቁ ነው።